ሰኔ 17 2017 ዓ.ም። ተመረጠና ስለኝ እንደምን አመሻችሁ ኢትዮጵያ ቴሌቪዥን ነው። ቲቪ 57 ሶስተኛ ክፍል ላይ ደርሷል። ዋና ዋናዎቹን ላስተዋውቃችሁ። የህዝብ ተወካዮች ምክር ቤት ተደጋጋሚ የኦዲት ጉድለት ባሉባቸውም የመንግስት መስሪያ ቤቶች ላይ ተጠያቂነትን የሚያስከፍል እርምጃ እንደሚወስድም አፈ ጉባኤ ታገሰ ጫፎ በተደጋጋሚ ለውጥ ያላሳዩ ደረጃውን በህጉ መሰረት እርምጃ እንወስዳለን ማለት ነው። ያን ማድረግ ይኖርብናል። ይሄ ፖለቲካዊ እርምጃ ይመለከታል፣ አስተዳደራዊ እርምጃ ይመለከታል፣ ህጋዊ እርምጃ ይመለከታል። እነዚህን አቀናጅተን እርምጃዎች እንዲወሰዱ እናደርጋለን። ሰላምን ማረጋገጥ ሂደትን ለመንግስት ብቻ ከመተው ይልቅ ሁሉም ባለድርሻ አካላት የሚጠበቅባቸውን ኃላፊነት ሊወጡ ይገባ ሲሉ የቀድሞው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ፕሬዚዳንት እና አሁን ላይ የኢትዮጵያ ሀገራዊ ምክክል ኮሚሽን አማካሪ አቶ አባተ ኪሾ ተናገሩ። ቁርሾ ቅምን በደልን አይደለም የምንለየው፣ ለዚህ ወደ ሰፍነት በትልቁ ድርሻ በመንግስት ይጠበቃል። ሌላ ደግሞ የፖለቲካ ፓርቲዎች በዛ ልክ ነው ድርሻቸውን በከፍተኛ ደረጃ መውሰድ ያለ። የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን በአሜሪካ ፕሬዚዳንት ዶናልድ ትራምፕ ይፋ የተደረገውን የተኩስ አቁም ስምምነት ሀገራቸውን እንደምትካፈሉ፣ ከውጭ ምንመለከተው። የዓለም ታላላቅ ክለቦችን እያፋካከረ በሚገኘው የዓለም ክለቦች ዋንጫ በርካታ አዳዲስ ከዋክብት እየደመቁበት የሚሉት ከስፖርት ነው። ከዜናዎቹ ጋር አንተነህ ደግፌ ነኝ፣ እዚህ ሸጎሌ ከሚገኘው ኢቢሲ ዋናው ስቱዲዮ። ዛሬ የኢቲቪ 57 አጀንዳችን ሰላምን ማጽናት ላይ ትኩረት ያደርጋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሚሰጡን ደግሞ በሰላም ሚኒስቴር የግጭት አሰዳደር መሪ ስራ አስፈጻሚ አቶ ይርጋለም መንግስቱን እንግዳችን አድርገን እዚህ ጋብዘናል። ጉዳዩ ሲደርስ ወደ ኋላ ላይ ይቀላቀሉናል። ጠቅላይ ሚኒስትር ዓብይ አህመድ ከመላው ኢትዮጵያ ከተወጣጡ የሕዝብና የግል ሚዲያ ባለሙያዎች ጋር ያካሄዱትን ውይይት ዛሬ ምሽት ሰኔ 17 በኢትዮጵያ ቴሌቪዥን እና በሁሉም የኢቢሲ ዶት ስትሪም የማህበራዊ ትስስር አማራጮች ከምሽቱ ሁለት ሰዓት ተኩል ላይ እናቀርባለን። እንድትከታተሉን እንጋብዛለን። ፕሬዚዳንት አጽቀ ሥላሴ የአሜሪካ ኩባንያዎች በኢትዮጵያ በተለያዩ የግብርና ዘርፎች ላይ እንዲሳተፉ ጥሪ አቀረቡ። ፕሬዚዳንቱ በአንጎላ ሉዋንዳ እየተካሄደ ባለው የአፍሪካ አሜሪካ የቢዝነስ ጉባኤ ጎን ለጎን የአፍሪካና አሜሪካ የግብርና የምግብና የቢዝነስ ዘርፍን ለማጠናከር ያለመ የፓናል ውይይት ላይም ተሳትፈዋል። ፕሬዚዳንቱ በፓናል ውይይቱ ባስተላለፉት መልእክት አሜሪካ አሁን ላይ በአፍሪካ የምታደርገውን ኢንቨስትመንት ተሳትፎ ለማሳደግ ያላትን ፍላጎት አድንቀዋል። አፍሪካ የአሜሪካ ኢንቨስትመንት መዳረሻ የመሆን አቅም እንዳላት ጠቅሰው በአፍሪካ በኩል ሊለማ የሚችል መሬት የሰው ሀብትና ትክክለኛ ፖሊሲ መኖሩን ማረጋገጡም ይገባል ብለዋል። በተለይም ጠንካራ የምግብ ስርዓት መዘርጋት፣ አስተማማኝ የንግድ ትስስር መፍጠርና በምርቶች ላይ እሴት የሚጨምር ቀጣይነት ያለው ኢንቨስትመንት እንደሚያስፈልግ አጽንዖት ሰጥተው ተናግረዋል። ከዚህ አኳያ የአሜሪካ ኩባንያዎች በኢትዮጵያ በተለያዩ የግብርና ዘርፎች ለመሳተፍ የሚጋብዝ ከፍተኛ አቅም እንዳለ ተናግረው ይህም በቅርቡ በተግባር ተፈትኖ የሚጨበጥ ለውጥ አምጥቷል ብለዋል። እንደ ፕሬዚዳንቱ ገለጻ አሁን ላይ ኢትዮጵያ በተለይም ከአፍሪካ ልማት ባንክ ጋር መተባበር በስንዴ ምርት ላይ በጥቂት ዓመት ውስጥ ከፍተኛ ምርታ ተመዝግቧል። በመሆኑም የአሜሪካ የዘርፉ ተዋናዮች በኢትዮጵያ በተለይም በጥጥ ምርት፣ በአቮካዶና በስንዴ ምርት ላይ ቢሳተፉ ውጤታማ ሊሆኑ እንደሚችሉ አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ከዚህ ጋር በተያያዘ ኢትዮጵያና አንጎላ የሁለትዮሽ ትብብራቸው ለማሳደግና አፍሪካ በዓለም መድረክ ያላት ሚና ለማጎልበት እንደሚሰሩ የሀገራቱ ፕሬዚዳንቶች ገልጸዋል። ፕሬዚዳንት ታዬ አጽቀሥላሴ ከአንጎላ ፕሬዚዳንትና ከወቅቱ የአፍሪካ ህብረት ሊቀመንበር ጃዋ ሎሬንሶ ጋር ተወያይተዋል። ውይይቱ የተደረገው በአንጎላ ርዕሰ መዲና ሉዋንዳ እየተካሄደ ባለው የአፍሪካና አሜሪካ ቢዝነስ ውይይት ጎን ለጎን ነው። ሁለቱ መሪዎች የሀገራቱን ግንኙነትና ትብብር ለማጠናከር በሚቻልበት ሁኔታ ዙሪያ መምከራቸውን ውይይቱን የተከታተሉት በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ገልጸዋል። ተቋማዊ አደረጃጀት መፍጠር አስፈላጊ መሆኑን ከግምት በማስገባት መሪዎቹ ከዚህ ቀደም በሁለቱ ሀገራት መካከል የተቋቋመ ሚኒስትሮች የጋራ ኮሚቴ በፍጥነት ወደ ስራ እንዲገባ መግባባት ላይ ተደርሷልም ተብለዋል። ፕሬዚዳንት አያጽቀ ስላሴ የአንጎላ መንግስት ለኢትዮጵያ ልዑክ ላደረገው አቀባበል ለፕሬዚዳንት ሎሬንሶ ምስጋናም አቅርበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የስተካሽ ምክር ቤት ተደጋጋሚ የኦዲት ጉድለት ባሉባቸው የመንግስት መስሪያ ቤቶች ላይ ጥያቄነትን የሚያስፍን እርምጃ እንደሚወስድም አፈ ጉባኤ ታገሰ ጫፎ ተናገሩ። የመንግስት በጀት ሂሳብ የፋይናንሻል ህጋዊነትና የክዋኔ ኦዲት ጉድለት ያሉባቸው ተቋማት አመራሮችን ለሌላ ኃላፊነት እንዳይታጩ ማድረግ ላይ ክፍተት መኖሩን የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ገልጸዋል። ሞላ ለማየሁ ተጨማሪ ያለው። የህዝብ ተወካዮች ምክር ቤት በ39ኛ መደበኛ ስብሰባው የፌዴራል ዋና ኦዲተር መስሪያ ቤት የመንግሥት መስሪያ ቤቶች የ2016 በጀት ዓመት ሂሳብ የፋይናንሻል ህጋዊነትና የክዋኔ ኦዲት ሪፖርት ላይ ተወያይቷል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ 39 የክዋኔ ኦዲት እንዲሁም በወቅታዊ ሁኔታ ከተቋረጡ ስድስት መስሪያ ቤቶች በስተቀር በ163 የፌዴራል ባለበጀት መስሪያ ቤቶች የተከናወኑ ኦዲት ግኝቶችን ዝርዝር ሪፖርት ለምክር ቤቱ አቅርበዋል። በኦዲት ውጤቱም አስር ተቋማት የጎላ ችግር ያለባቸውና ተቀባይነት የሚያሳጣ አስተያየት የተሰጣቸው መሆኑን በሪፖርቱ ተጠቁሟል። ከህግ ውጭ የተፈጸሙ ግዢዎች፣ የበጀት አጠቃቀም ጉድለቶች እንዲሁም ለተፈጸሙ ክፍያዎች ህጋዊ ሰነዶች ያለማቅረብና የጥሬ ገንዘብ ጉድለት ዋና ዋናዎች ጉድለቶች መሆናቸውን ሪፖርቱ አመልክቷል። የባለበጀት መሥሪያ ቤቶች በጀትን በአግባቡ በመጠቀም የመንግስትና ህዝብ ሀብት ለታለመለት ዓላማ መዋል ላይ ክፍተቶች መኖራቸውን የጠቆሙት ዋና ኦዲተር ወይዘሮ መሰረት መስሪያ ቤቱ ከሚያከናውናቸው አንዱ በሆነው ልዩ ኦዲት ከተለያዩ አካላት ከፍተኛ ተጽዕኖ መኖሩን ገልጸዋል። ልዩ ኦዲት ከመደበኛ ኦዲት የተለየ ነው። የሰዎችን ስም እከሌ ብሎ የሚያወጣ የህይወትን መስዋዕትነት ጭምር የሚጠይቅ ኦዲት ነው። ስለዚህ ይህን ኦዲት የሚሰሩ ኦዲተሮች የተለየ ፕሪቪሌጅ ያስፈልጋቸዋል። ትንቅንቁ ከኦዲት ከሚደረገው ሰው ብቻ ሳይሆንም ከኛ ተቆጣጣሪ ከምንላቸው ተቋምም ጭምር ተግዳሮት ያለበት ነው። ወደ ኦዲት ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ነው የሚመጡት። እኛ ግን አንበገርም ለሽጉጥም። አዎ፣ በተግባርም ስላሳየ ማለት ነው። ስለዚህ ይህን በዚህ ቻሌንጅ ውስጥ ነው ይሄ ልዩ ኦዲት የሚሰራው። ወደዚህ የሚመጡ ኦዲተሮች ልዩ ፕሪቪሌጅ ያስፈልጋቸዋል። አሁን በምንሰራው በሚሰጠን አበል መዋቅሩን ብናስተካክለው የሚቀርበውን ጥያቄ መመለስ አንችልም። የመንግስት ውጭ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ የፌዴራል ዋና ኦዲተር የኦዲት ሽፋን እያደገ መምጣቱ የኦዲት ስራን በጥብቅ ዲስፕሊን ከመምራት አኳያና ለክልልና ኦዲት ተደራጊ መስሪያ ቤቶች የአቅም ግንባታ ድጋፍ ማድረጉ በጥንካሬ ጎን የሚነሱ ጉዳዮች መሆናቸውን ተናግረዋል። በተደጋጋሚ በፋይናንስ ኦዲት የከፋ ደረጃ ያገኙ ተቋማትን የሚመሩ አመራሮች ለሌላ ኃላፊነት እንዳይታጩ ምክር ቤቱ ያስቀመጠው ውሳኔ የከፋ ኦዲት አስተያየት ያገኙ ተቋምና አመራሮች ላይም እንዲተገበር ምክር ቤቱን ጠይቀዋል። በተደጋጋሚ ለሶስት ተከታታይ በጀት ዘመን የከፋ አስተያየት ያገኙ ተቋማት የስራ ኃላፊዎች ላይ እርምጃ ከመውሰድ አንጻር ጅምር መሆኑ ነው። ሌላው የተንጠባጠበ ነው። በተቀመጠው ምክር ቤቱ ባስቀመጠው ውሳኔ መሰረት ተፈጻሚነት ላይ ክፍተት ስላለ ነው። አሁንም በድጋሚ ያስቀንትን ያለ ነው። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ምክር ቤቱ የኦዲት ግኝቱን መነሻ በማድረግ ተጠያቂነትን ለማስፈን እንደሚሰራ ተናግረዋል። እያንዳንዱ የሚሰራው ነገር ተቀምጧል። ቅጣቱም ጭምር አስቀምጠናል። ስለዚህ በዛ አግባብ ተጠያቂነትን ማረጋገጥ ይኖርብናል። ኦዲት ሪፖርቱ ላይ ዋናው ላይ ብቻ ሳይሆን በዝርዝር ሪፖርቱ ላይ የተቀመጡ ጉዳዮች እያንዳንዱ ተቋም የሚገልጹ ጉዳዮች ጭምር ያሉ ስለሆነ ይህም በመያዝ በ2018 ቅድም ያስቀምጡ በ2018 ዓመተ ምህረት አሁን የምንጀምረው እቅድ ውስጥ ይህን አካተን እያንዳንዱ ይሄ ሪፖርት ላይ የተቀመጠ ጉዳይ የት እንደደረሰ ማረጋገጥ ይኖርብናል ማለት ነው። ማጠቃላይ አስተያየት ላይ የተቀመጠው እርምጃ በተደጋጋሚ ለውጥ ያላሳዩ ደረጃውን በህጉ መሰረት እርምጃ እንወስዳለን ማለት ነው። ያን ማድረግ ይኖርብናል። ይሄ ፖለቲካዊ እርምጃ ይመለከታል፣ አስተዳደራዊ እርምጃን ይመለከታል፣ ህጋዊ እርምጃ ይመለከታል። እነዚህን አቀናጅተን እርምጃዎች እንዲወሰዱ እናደርጋለን። በፌዴራል ዋና ኦዲተር የተከናወነው የኦዲት ዝርዝር ሪፖርት የተለያዩ ተቋማት ሂሳብ ከፋይናንሻል ህጋዊነትና የክዋኔ ኦዲት አንጻር ያሉባቸውን ጉድለቶች ሰፋ ባለ ዝርዝር ምክር ቤቱን ጨምሮ ለሚመለከታቸው የውሳኔ ሰጪ መስሪያ ቤቶች መቅረቡ ተገልጿል። የአዲስ አበባ ትምህርት ቢሮ የ2017 የስምንተኛ ክፍል መልቀቂያ ፈተና ውጤትን ይፋ አድርገዋል። 70525 ተማሪዎች በዘንድሮ የስምንተኛ ክፍል የተፈተኑ ሲሆን ፈተናውን ከወሰዱ መካከል 62639 ተማሪዎች የማለፊያ ነጥብ ከ500 በላይ በማምጣት ወደ 9ኛ ክፍል ማለፋቸውም ተገልጿል። የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በሰጡት መግለጫ በዘንድሮ የስምንተኛ ክፍል ከወሰዱ ተማሪዎች 88 በመቶ ወደ ቀጣይ ክፍል ደረጃ መሸጋገራቸውን ገልጸው ይህ ከአምናው ጋር ሲነጻጸር ያለፉ ተማሪዎች ቁጥር ብልጫ ማሳየቱን ገልጸዋል። ለዚህም ውጤት መንግስት ያሻሻለው የትምህርት ፖሊሲ ተግባራዊ በመሆኑና በተማሪዎች በራስ የመተማመን ብቃት እየጨመረ መምጣቱን ዶክተር ዘላለም ሙላቱ ገልጸዋል። እንደ ሪፖርተራችን አሊ ደደፈው ዘገባ በውጤቱ የመንግስት ትምህርት ቤቶች የሚማሩ ተማሪዎች በአጠቃላይ 90.1 በመቶ ሲያስመዘግቡም የግል ትምህርት ቤቶች ደግሞ 97.2 በመቶ መሆኑን ዶክተር ዘላልም ገልጸዋል። በአጠቃላይ በአዲስ አበባ ትምህርት ቤቶች የአዳሪ ትምህርት ቤቶች ተማሪ የላቀ ውጤት ማስመዘገባቸውንም ተናግረዋል። ወደ አጀንዳ ጉዳዮችን እናምራለን። ሰላምን የማረጋገጥ ሂደትን ለመንግስት ብቻ ከመተው ይልቅ ሁሉም ባለድርሻ አካላት የሚጠበቅባቸውን ኃላፊነት ሊወጡ ይገባል ሲሉ የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ፕሬዚዳንትና አሁን ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ አቶ አባተ ኪሾ ተናገሩ። ባልደረባችን አልጋነሽ ተካ በዚህ ጉዳይ ከአቶ አባተ ኪሾ ጋር ቆይታ አድርጋለች። ተከታታይ ልንመለስ። የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ፕሬዚዳንት እንዲሁም ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ አቶ አባተ ኪሾ ለዚህ ቃለ መጠይቅ ፈቃደኛ ሆነው እዚህ ስለተገናኘን አስቀድሜ አመሰግናለሁ። እኔም አመሰግናለሁ። ለሀገርም ሆነ ለህዝብ የምንመኘውን ሰላም እንዴት እናረጋግጥ? ማንስ ማረጋገጥ ያለበትና የሰላም ዋጋዋ ስንዶ ምን ያህል ነው? የሰላምን አስፈላጊነት፣ የሰላም ዋጋ በጣም ትልቅ ነው፣ ግን በመጥራታችን ብቻ አይመጣም ሰላም። ወደኋላ በሚገባ ፈትሸን ነው ሰላምን ማምጣት ያለብን ደግሞ አንድ ሰው አይደለም፣ ትዕዛዝ ስለወረደ አይደለም የሚመጣው ሰላም። ሁላችንም ባለቤት ነን፣ የሰላሙ ባለቤት ሁላችን፣ ጥያቄው የኛ ነው። በየቤቱ ጠዋት ተንበርክኮ ሰላም አውለኝ ብሎ ይጸልያል፣ ግን በሰላም ሰላምን ነው የሚሰራው። አንደበቱ ሰላም ይሰራል፣ እጁ ሰላም ይሰራል። ይህን ጥያቄ ነው መልሶ መጠየቅ ያለበት። በጋራ ተነስተን የጋራ ዘመቻ ፈጥረ ከፍተን የምናመጣው ሰላም ነው መሆን ያለበት ስለዚህ ጥቂቶቹ እንዲያመጡ መጠበቅ ወይ መንግስት እንዲፈጥር መንግስት እንዲያመጣ የመጠበቅ ጉዳይ አለ። መንግስት እኮ ጥቂት ነው ከፖፑሌሽኑ መንግስት የሚባለው መዋቅር ውስጥ የሚኖረው ሁለት ፐርሰንት አይሆን የሁለት ፐርሰንት ሰላም እንዲያመጣ መጠበቅ እና ለእነሱ ብቻ መወርወርም አይሰራም። የሚፈጠሩትን ግጭቶች ለመፍታት በሰላማዊ መንገድ ለመፍታት እንዲያስችል ተብሎ በአዋጅ የተቋቋመ የኢትዮጵያ ሀገራዊ ምክክር ኮሚሽን እንዳለ ይታወቃል። እና እርስዎ ደግሞ አቶ አባተ እዚያ ላይ አማካሪ ሆነው እየሰሩ ነው የሚገኘው። እና የምንፈልገውን ሀገራዊ መግባባት ለመፍጠር የሚያስችል ደረጃ ላይ ደርሷል ብለው ያምናሉ? ለውይይት አጀንዳ ያለኝ ለግጭት መንስኤ የሆነ ከየትኛው የማህበረሰብ ክፍል ከግልም ይሁን ይምጣ፣ በአዋጅ የተሰጠን ስልጣን ይህንን ማስተናገድ እችላለሁ። ውጤቱ እንኳን ሌላ ሊሆን ከቻለ ኃላፊነት ወስጄ ነው እንግዲህ ከእንትም ከህብረሰቡ ጋር ሆኜ የጠየከው ጥያቄ መመለስ የሚያስችል አቅም አለኝና አምጡ ብሎ ነው እንግዲህ የምክክሩን አጀንዳ እያሰባሰበ ያለው ይሄ አጀንዳ የጋራ ነው። ጥያቄያችን ተመሳሳይ ነው። እችን ሀገር አንድነቷን፣ ሉዓላዊነቷን፣ ክብሯን የዜጎቿን የእርስ በርስ ውህደትን የሚሸረሽሩ ነገሮች በዚህ አጀንዳ ውስጥ አሉ። እሱን የሚፈታ መንገድ ነው ብለን አንድ ለሶስት ብለን አጀንዳ ለይተን ለመቅረፍ ከተዘጋጀ እኔ በእውነት ነው ቀረ ብዬ የማስበው ነገር የለም። የምክክር ሂደቱ ፍሬ እንዲያፈራ እና ምንመኛውን ሰላም እንድናገኝ ከማን ምን ይጠበቃል ይላሉ። በመንግስት በኩል የሚደረጉ በርካታ ድጋፎች አሉ። የጫካውን ወደ ቤት፣ ወደ ምክክሩ የመመለስ ውጭ የተሰደደውንም የማምጣት የታሰረውንም የመፍታት ምክንያቱም ምክክር ነው የምናደርገው ቁርሾ ቅምን በደልን አይደለም የምንለየው። ለዚህ ወደ ሰፍነት በትልቁ ድርሻ በመንግስት ይጠበቃል። ሌላ ደግሞ የፖለቲካ ፓርቲዎችም በዛ ልክ ነው ድርሻቸውን በከፍተኛ ደረጃ መውሰድ ያለባቸው። ሁልጊዜ በደል ብቻ ነው የሚፈጸመው ብለው ብቻ በመቁጠር አይደለም፣ እነሱም ድርሻችንን ይሄ ነው ብሎ በመውሰድ ነው የሚፈታው። ሶስተኛ የሃይማኖት አባቶች ሃይማኖት ግደሉ አይልም፣ ተጋጩ አይልም። ግጭትን የሚጠላ ጸብን፣ ጥላቻን የሚጠላ ነው። ግን በዛ ልክ ሰርተናል ወይ ብለን ካየን አልሰራንም። በዚህ ድርሻችንን ብዙ ወደ ራሳችን ብንወስድ ችግሩ ይፈታል ብዬ ነው። ቀሪዎቹም ድርሻቸውን ይወስዳሉ። አቶ አባተ ኪሾ ለኢትዮጵያ ቴሌቪዥን ፈቃደኛ ሆነው ይህንን ቃል መጠይቅ እንድናደርግ ስለፈቀዱልኝ አመሰግናለሁ። እዚህ ጉዳይ ላይ እንቆያለን። ተጨማሪ ማብራሪያ እንዲሰጡን በሰላም ሚኒስቴር የግጭት አስተዳደር መሪ ስራ አስፈጻሚ አቶ ይርጋለም መንግስቱን እንግዳ አድርገን ጋብዘናል። በጣም አመሰግናለሁ አቶ ይርጋለም። እንግዲህ ቀደም ሲል የሀገራዊ ምክክር ኮሚሽን አማካሪ አቶ አቤቱ ክሾ ያነሷቸው ሀሳቦች አሉ። በኢትዮጵያ ግጭት በነበረባቸው አካባቢዎች እየመጣ ያለውን አሁን ሰላሙን ዘላቂ ከማድረግ አንጻር በተለይ ከሃይማኖት አባቶች፣ ከሚዲያና ከፖለቲካ ፓርቲዎች ምን ይጠበቃል የሚለው ሀሳብ ላይ እናነሳል። በጣም አመሰግናለሁ። በሀገር ደረጃ ብዙ ስራዎች ተሰርተዋል። ግጭትን በዘላቂነት በመፍታትና ና ወደ ሰላም ወደ ዘላቂ ሰላም ለማሻገር የሚያስችሉ ስራዎች በአሁኑ ሰዓት እየተሰሩ ነው የሚገኙት። እንግዲህ ይህን በምንልበት ሰዓት አንደኛው ያው የግጭትን መሰረታዊ ምክንያት ማወቁ ተገቢ ነው ብዬ አስባለሁ። ግጭት በባህሪው ተለዋዋጭ ነው፣ ቅርጹም በየጊዜው ይቀያይራል። ተጋጭ ወገኖች ግጭት ውስጥ እስከሚከሰት ድረስ የግጭትን ባህሪና ቅርጽ ስለማያውቁ ብዙን ጊዜ ወደ ግጭት ዘለው የሚገቡበት ሁኔታ ነው ያለውና ከተከሰተ በኋላ ግን ያው የግጭት አንዱ አውዳሚነት ወይም የመጨረሻው ደረጃ ያው ሁከት፣ ብጥብጥ የምንለው ነውና እዛ ከደረሰ በኋላ ያው ግጭቶችን ለመፍታት የምንወስደው ጊዜ፣ ጉልበት፣ ገንዘብ በጣም ብዙ ነው የሚጠይቀው። አድካሚ ነው ስራው፣ ውስብስብ ነው። ስለዚህ ማህበረሰቡ ከዚህ ለመውጣት ደግሞ ብዙ ፍላጎት አለው። ፍላጎትን ደግሞ ሚት ማድረግ ወይም ደግሞ እሱን የሚያጽኑ ስራዎች ሲሰሩ ቆይተዋል። ላብነት ባለፉት ሁለት ሶስት ዓመታት በዚህ ዓመትም ጨምሮ ብዙ ግጭት በነበረባቸው አካባቢዎች ላይ በተሰሩ ስራዎች ማህበረሰቡን በማሳተፍ በተሰሩ ስራዎች ግጭቶችን ለመፍታት የተደረጉ ጥረቶች አንጻራዊ የተባሉ ሰላሞች ወይም አሁን ላለው ሰላም ከፍተኛ አስተዋጽኦ አድርገዋል ብዬ አስባለሁ። አንዱ ግጭቶችን እንግዲህ የምናጠናበት መንገድ የምንሰራውን አሰራር ወይም የምንከተለውን የግጭት አፈታት አግባብ በተለየ መንገድ መቀየስ ወይም ስልቶችን ቀይሶ መስራት ነው ብዬ አስባለሁ። ምን ማለት ነው? ግጭት በባህሪው አውዳሚ ነው ካል ጠቃሚም የሆኑ የራሱ ጎኖች እንዳሉ አውንታዊ የሆኑ ነገሮችንም መረዳት ያስፈልጋል። ምናልባት አንዳንድ አካባቢዎች ላይ ግጭቶች ተከሰቱ፣ ከዛ በኋላ ማህበረሰቡ የግጭቱን አስከፊነት ወይም የደረሰውን ጉዳት በሞት በመፈናቀል በተለያየ ደረጃ የደረሰበትን ቀውስ ስለሚገነዘብ ዳግም ያ ግጭት ወደ ራሱ እንዳይመጣ ተጠንቅቆ ወይም አርቆ በማስተዋል በዘላቂነት በመፍታት ሂደት ላይ ይሳተፋል። ስለዚህ አንዱ ይሄ የለውጥ ንድፈ ሐሳብ ይፈልጋል ማለት ነው። ሰው ብንጋጭ ምናልባትም የነበረን ግንኙነት በጣም እየተጎዳ ነው የሚሄደው። ሰዎች ኢኮኖሚያቸው በጣም ነው የሚጎዳው። ማህበራዊ መስተጋብራቸው በጣም እየተጎዳ ነው የሚሄደው በዛ ልክ ደግሞ በግጭቱ ደግሞ የሚጎዱ ማህበረሰቦች ከፍተኛ ናቸው። በጣም ትራውማታይዝድ የሚሆኑ ማህበረሰቦች አሉ እና ይሄ ሰቆቃ፣ ይሄ ጉዳት ሁሌ እንዲቀጥል አይፈልግም ሰው በባህሪው የመሸከም አቅም የለውም። ስለዚህ ቆም ብሎ ያስባል ማለት ነው። አንዱ እንግዲህ ግጭት የተከሰተባቸው አካባቢዎች ላይ ዘላቂ የምናደርግበት የምናጠናበት መንገድ የግጭቱን ስረ መሰረታዊ ምክንያት መረዳት ነው ብዬ አስባለሁ። ሰው ከተረዱ በኋላ ግጭቶቹ እንዴት እንፍታ፣ ማን ምን ድርሻ ይኑረው በምን መልኩ ብንሰራ ምን አይነት የአሰራር ስርዓት የምንፈታበትን መንገድ ደግሞ በምን አይነት ብናዘምነው ምናልባት የሚደርሰውን ጉዳት እንዴት መቀነስ እንችላለን ብለው ማሰብ ይጀምራሉ። አንዱ ቲዮሪ ኦፍ ቼንጅ ላይ ብዙን ጊዜ የሚነሳው አንዱ የለውጥ ንድፍ ሀሳብ ሰዎች ጤናማ ግንኙነት እንዲኖራቸው ይፈልጋል። አንዱ የግንኙነት መሻከር ስለሚከሰት ማለት ነው። መፍትሄው ግን ምክክር ነው ተብሎ ይታሰባል። ምክክር ነው ወደዛም ሌን ነው። ስለዚህ አሁን ካሉት መፍትሄዎች አንዱ ምክክር ነው፣ ውይይት ነው፣ ሽምግልና ነው፣ እርቅ ነው ልንል እንችላለን። እነዚህ የራሳቸው የሆነ ጠቃሚም ጎን አላቸው፣ የራሳቸው የሆነ ደካማ ጎን ሊኖራቸው ይችላል። ግን አብዛኛዎቹ ግጭቶችን የምናጠናባቸው በተለይ እንደኛ አይነት ማህበረሰብ ባለበት አገር በተለይ ለኢትዮጵያውያን ሰዎች ብዙ ችግሮቻቸው የሚፈቱት አንዱ በሽምግልና ነው። ሽምግልና አንዱ የውይይት ከፍ ያለው አካል ነው ሌላ እርቅ ነው እነዚህ በጣም ዊንዊን የሆነ አፕሮች ናቸው ለምሳሌ ሰው ሲወያይ ቁጭ ብሎ ይደማመጣል ችግሩን በደንብ ይለያል ከለየ በኋላ ማን ነው የችግሩ ባለቤት አንዱ ያው ችግሩ ችግር ከፈጠረው አካል መለየት ነው አንዱ የውይይት ጠቃሚ ጎኑ ማለት ስለዚህ ችግሮቹ በደንብ ግልጽ ሆነው ይወጣሉ ማለት አሁን እንደ ሀገር እነዚህ ችግሮችን የምንፈታባቸው የምናጠናባቸው መንገዶች አንዱ ያው ሀገራዊ የምክክር ኮሚሽኑ ይህን እድል ይዞ መጥቷል ብያ ምናል ስለዚህ ማንኛውም የህብረተሰብ ክፍል በተለይ አት ሩት ሌቭል ያለው የህብረተሰብ ክፍል የምንለው የሰላሙ ባለቤት እንዲሆን ይፈልጋል? እነሱ ሰላሙን ከያዙት ማጽናት ይቻላል ስለዚህ አንዱ ውይይት ነው ስንል ያው የምክክር አካልም ስለሆነ ሰዎች ከተመካከሉ ችግሮቻቸውን ይፈታሉ ብዬ አስባለሁ አንዱ በዛ መልኩ እንድናጥና እንግዲህ ምናልባት በዚህም በሚተላልፈው ሀሳቦች እሱን ሀሳብ ለመስጠት ያለው ስለዚህ ያው የሰላም አደረጃጀቶች ከምንላቸው አንዱ ማህበረሰቡ በሽምግልና በእርቅ ሂደቱም ሁሉም እንዲሳተፍ ማድረግና የጉዳዩ ባለቤት እንዲሆን ማድረግ የመጀመሪያው ነው ብዬ አስባለሁ። በጣም አመሰግናለሁ። በሰላም ሚኒስቴር የግጭት አሰዳድ መሪ ስርዓት ፈጻሚ አቶ ይርጋደ መንግስቱ በምሽት እዚህ ድረስ ተገኝተው ለሰጡ ማብራሪያ እጅግ አመሰግናለሁ። እኔም አመሰግናለሁ።